ጥበቡ በለጠ ከጥላሁን ገሰሰ ጋር ስለነበረው ቆይታ ይህም ብሏል። ጥላሁን ገሰሰ አንድ ቀን ሲያወራኝ ስለ ፕሬዝደንት መንግስቱ ኃይለ ማርያም ደጋግሞ ተናገረ። ጓድ ፕሬዝደንት እያለ ካፉ ተደጋገመ። በግርምት ቀና ብዬ ሳየው እንዲህ አለኝ፣ ይቅርታ አድርግልኝና እኔ ጓድ ፕሬዝደንትን በጣም ነው የምወዳቸው አለኝ። ለምን አልኩት። ለምን ለምን ትለኛለህ ብሎ ተቆጣኝ። ከዚያም እንዲህ አለኝ፣ አንድ ነገር ልንገርህ። ወደ ግንባር ሄደን ለሰራዊቱ መነቃቂያ ሙዚቃ ልናቀርብ ስንል እኔን ብቻዬን ጓድ ፕሬዚዳንት ቤተ መንግሥታቸው ውስጥ ምሳ ወይም ራት ይጋብዙኛል። እኔና እርሳቸው ብቻ፣ አስበው። ይገባሃል? ከዚያም ጦር ግንባር ስላለው ሁኔታ በሚገባኝ ቋንቋ ያስረዱኛል። አብረን ሁሉ እናጨሳለን። ይገባሃል? ግን በመጨረሻም ስንለያይ ትከሻይን እየመቱ በል ጠንካራ ሁን፣ በድል ተመለስ ብለው ይሸኙኝ ነበር እና ለምን ትወዳችኋለህ ትለኛለህ እያለ ጥሌ ያፈጠጠብኝ አይረሳኝም። ተቦርነ አንድ ጊዜ በራዲዮ ፕሮግራሙ ስለ ክቡር ዶክተር ጥላሁን ገሰሰ የሙዚቃ ሕይወት እያወጋ እንዲህ አለ። ጥላሁን ገሰሰ ብዙ ርዕሰ ጉዳዮች ላይ ከማቀንቀኑ በላይ በስሙ ፊደላት ዘፈን እናገናኛለን ብሎ ጥላሁን ገሰሰ የሚለውን ስም እያንዳንዱን ፊደል ከሆነኛው የራሱ የጥላሁን ዘፈን ጋር እያገናኝ አቅርቦ ነበር። ጥ፣ ጥሩ መቼ ጠፋ ከቅመም ድንብላል፣ ላ፣ ላንቺ ብዬ ሁሉንቺዬ፣ ሁ ሁሉንም ነገር ለይቻይች አለው። ን ንዝንዝ ንትርክ በቤታችን ገብቶ ገ ገንዘብ ገንዘብ ገንዘብ ያለው ያውጣ ሰ ሰላም ላንቺ አለኝታዬ፣ ሰ ሰላምታዬ ድረስ ናፍቆቴን ያስረዳ ድ። ተከታታዮቻችን ከነበር ሚዲያ ሰላምታችን ይድረሳችሁ፣ የእንኳን አደረሳችሁ መልእክታችን ይድረሳችሁ። ለታላቁ አርቲስት ለክቡር ዶክተር ጥላሁን ገሠሠም የእንኳን ተወለድክልን መልእክታችንም ይድረስ። እንዴት ናችሁ የተከበራችሁ የተወደዳችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በጥበብ ነበር መሰናዶ ታላቁን ጥበበኛ የሙዚቃውን ንጉሥ ጥላሁን ገሠሠን እናነሳለን። ጥላሁን ገሰሰ ዛሬ የመስቀል ዕለት ልደቱ ነው። ወዲህ እንኳን አደረሳችሁ እያለን፣ ወዲህ ደግሞ በዓላችሁን እንድታደምቁበት ለጥላሁን ልደት ያዘጋጀነውን ጥላሁንን የዘከርንበትን መሰናዷችንን እንድትዝናኑበት አቅርበንላችኋል። ስለ ጥላሁን ምን ደጋግሞ ቢያወሩ፣ ምን ደጋግሞ ቢሰሙ አይሰለችምና ደሞ በእኛ መንገድ አሰናርተንላችኋል። እንደምትወዱት እምነታችን ነው። እስከ መሰናዷችን ፍጻሜ እንድትቆዩ እየጋበዝን ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እስከ መሰናዷችን ፍጻሜ መልካም ጊዜ። እስኪ ተቦርነ ላይ ትንሽ እንቆይ። ስለ ጥሌ ይህንንም ብሎ ነበረ ስለ ሀገር ስለ ድንበር ስለ ሰንደቅ ስለ ክብር ስለ መሥዋዕትነት፣ ስለ ድል፣ ስለ ኢትዮጵያ ከግማሽ ክፍለ ዘመን በላይ በከፍታ ያዜማው ሀገር የሚያህለው የሀገር ልሳን የሆነው ታላቁ የጥበብ ሰው ጥላሁን ገሰሰ በሀገር ፍቅር ቲያትር መድረክ የጋሽ ኢዮኤል ዮሐንስ ግጥም የሆነውን ጥላ ከለላዬ ኢትዮጵያ ሀገሬ ኩራት ይሰማኛል ካንቺ መፈጠሪ ብሎ ድምፁን በኢትዮጵያ ያሟሸው ጥላሁን በጋሻ እየለ ማሞ ማንዶሊን ታጅቦ ለውዲቷ ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ እኔ ስለ ሀገሬ፣ ጠላቶቿን እቃወማለው አጥብቄ በብርቱ ስለ ሀገር ፍቅር ገባይም በእውነቱ፣ ክፋትሽ ለማየት በፍጹም አልወድም፣ ልሙት ልሰዋልሽ ሕይወት ካንቺ አይበልጥም ብሎ ለሀገሩ ጥብቅና ቆሟል። በተስፋፊው ጀነራል ዚያድ ባሬ የሶማሊያ ወረራ ወቅት የሀገር ህልውና ሁኔታ ፈታኝ ወቅት ላይ በወደቀ ጊዜ ደግሞ ዘማቹን አጀግኖ ሀገሩን ከወረራ ያከላከለው ጎራዴውን አንገቱ ላይ አድርጎ በስሜት ያዜመው ጥላሁን ነበር። የጀግና ሰው ክብሩ ዳር ድንበሩ፣ ወደፊት በሉለት ይለይለት፣ የምን ጠላ ጠላ፣ የምን ጠጅ ጠጅ፣ ጠላትን መጨረስ ቡና አድርጎ ነው እንጂ ምን ጦር ቢመጣ ቢነቃነቅ ከአገሬ ድንበር ላይ የማልልነኝ ንቅንቅ ዘማች ነኝ እኔ ስለ አገሬ አልሻማየት ተደፍራ ድንበሬ አልሳሳም ጭራሽ እኔ ስለ ሕይወቴ ለአገሬ ቢባል ቢጎል አካላቴ አይ ልሰዋ ለውዲቷ ናቴ አጥንቴ የሚከስከስ ደሜ የሚፍሰስላት እንጂ አገሬን ጭራሽ አይደፍራትም ጠላት ጉረድ በለው ግፋ በለው ውደቅ ተጋደል በርታ ወገኔ ባለፈው ታሪክ በአባት ወኔ ወትሮም ልማድ ነው የኢትዮጵያ ጀግና ሀገሩን በጠላት መቼ ያስደፍርና። በምሥራቅና በሰሜን የሀገራችን ክፍል ለሀገራቸው ዳር ድንበር ለማስከበር ለወደቁ ጀግኖቻችን ውለታ ሲያስታውስና ለእኛ ለቀሪዎቹ አደራን ሲያስረክብ ደግሞ እንዲህ ብሎናል። ለአገሬ ስታገል ለድንበሯ ተኝቻለሁ እኔ ከአፈሯ ስለ ድል ታሪኬ ስታውሱ ቤተሰቤን ግን እንዳትረሱ፣ ያለ ሐሳብ እንዲኖር አርፎ ልቤ እንዳይጐሳቈል ቤተሰቤ አደራቢ፣ ያለው ላላችሁት መልክቴን እንካችሁ ተቀበሉት። በሻለቃ ክፍሌ አቦቸር ድንቅ ስንኝ አማካኝነትም ስለ አገር ፍቅር ትዝታና ውለታ እምባውን እያነባ ጥሌ እንዲህ ብሎ ነበር። እንኳንስ ደስታዬ የሰውነቴን ሰው እንኳን ነጻነቴን ጸጋ ክብሬን ትቸው በእናት ሀገር ምድር በሚያውቀኝ በማውቀው ስቃይ መከራዬን አንቺ ዘንድ ያድርገው በምድር ላኖረኝ ሰው ላረገኝ ፍቅርሽ ዕድሜዬን ያድርገው ውለታሽም መላሽ። በሌላ ዜማ ደግሞ ትዝታው ገንፍሎ እምባዬ እያነቀኝ የሀገሬ ሽታ ጠረኑን አፈቀኝ ትኩስ ድፎ ዳቦ የምጎረምደው ትዛለኝ አሹቁ ንፍሮ የምወደው የመንጋው ትርምስ ሜዳው ሸንተረሩ ምንጭና ፏፏቴው ናፈቀኝ አየሩ። ስለ ኢትዮጵያ ብሎ ያሳረገው አርበኝነት፣ መሥዋዕትነት፣ ቅድስና፣ ሀገርነት፣ ጥንተ ታሪክነት በአንድ ላይ ጠቅልሎ በሚያወሳበት እኛም እንደ ብሔራዊ መዝሙር በምንቆጥረው በዓለም ፀሐይ ወዳጆ ድንቅ ብዕር ተጽፎ ባበበ መለሰ ውብ ዜማ ተሞሽሮ በቴድሮስ መኮንን ቴዲማክ ምርጥ ቅንብር ተከሽኖ በጥላሁን ጥላነት የቀረበው ኢትዮጵያ ነበር። አዲስ ዓመት ሲመጣ አዲስ ዓመቱን ከሚያደምቁልን እንቁጣጣሽ እንቁጣጣሽ ስሜት እንዲሰማን ከሚያደርጉ ሙዚቃዎች መካከል በዋናነት የሚጠቀሰው የጥላሁን ገሰሰ የአስራ ሦስት ወር ጸጋ ነው። አዲስ ዓመት ላይም አደለን መስከረም ላይም አደለን። ስለዚህ አስራ ሦስት ወር ጸጋን ሳናነሳ እናልፍም። በፀሐይ ብርሃን ደምቃ ክረምትና በጋ የትውልድ ሀገር ያላት ይህ የ13 ወር ጸጋ የተሰኘ ዘፈን ትዝታም ዓመት በዓልም ልጅነትም ፍቅርም ትውፊትም የሆነ ዘፈን። የዚህ ዘፈን መልእክት አዲስ ዓመትን ማዕከል ያደረገ እንደሆነ እሙን ነው። ግና እንደ ሌሎች ዓመት በዓል ዘፈኖች ለኩበቱ ሽታና ለምግብና መጠጥ አይነቶች ተወስኖ እንዳልተቀነቀነ መዝግቡልኝ። በዚህ ዘፈን ውስጥ አገር አለች ታላቅ አገር፣ ልጅነት አለ። ስለ ሀገር በልጅነት የተመዘገበ አይገሰስምና ዘፈኑ ዛሬም ድረስ ትውስ ይለናል። ከዘፈኑ እኩል ደግሞ ልጅነት፣ ከልጅነት እኩል ሀገር። ዘፈን የተነሳበትን ዓላማ መሳት እንደሌለበት ቢታመንም ይህ ዘፈን በዋናነት በአዲስ ዓመት ዋና ዋና ክዋኔዎች ላይ መሠረት አድርጎ አይጠናቀቅም። አገራችን ጸጋ ያደላት እንደሆነ እማኝ ነው ዘፈኑ። በእነዚህ ወራቶች ውስጥ በዓመት አንድ ጊዜ ጎብኝቶን የሚያልፍ ታላቅ በዓል አለ፣ እንቁጣጣሽ። የዓመቱን ማገባደጃ ተከትሎ በደስታ ባጅቶን የሚያልፍ በዓል ጸዳል ይሆናል። ዘመን ይለወጣል። አዲስ ዓመት አዲስ ተስፋ። እስኪ ደግሞ ወደ ነቢይ መኮንን ጨዋታ እናቅና። ስለ መስፍን ሀብተ ማርያምና ጥላሁን ገሰሰ ያነሳውን ነብይ መኮንን እንዲህ ይላል። መስፍን ሀብተ ማርያም ስለ እሱና ስለ ጥላሁን ገሰሰ የፍቅር ልምድ አንድ ቀን ሲያጫውተኝ እንዲህ አለኝ። መቼም አፉ እንዴት እንደሚጣፍጥ አይነገርም። ድሮ ነው። አንዴ አንዲት አዲስ ውስኪ ቤት የከፈተች ቆንጆ ሴትዮ ቤት ገብቼ ሳጫውታት አምራኝ ወዳኝ ተሟሙቀን ለፍቅር አንድ አሙስ ቀርቶናል የማወቃቸውን አጫጭር ልቦለድ ከነ ሄሚንግዌ ከነ አላምፓ ከነ ኦሄንሬ እየጨለፍኩ እያጣፍጥኩ እየነገርኳት ልቧን አሳስቸዋለሁ። ዐይኗ ይንከራተታል። ቆንጆ አቋመ ውበቴ ላይ መላ ሰውነቷ በፍጹም ፈቃዷ ተደርቧል። አፏ ጆሮ የሆነ ያህል ተከፍቶ ያዳምጠኛል። በመሃል ሲያቀብጠኝ ጥላሁን ገሰሰ ጋ ደወልኩ። እንዴት ዐይነት ቆንጆ ማርክ ያለው ብዬ ጒራዬን ልነዛበት ነው። ጥላሁን የት አካባቢ ነው አለኝ። ፓስተር አካባቢ አልኩት። ከአንድ ከ20 ደቂቃ በኋላ ከቻለ ከዚያ መጣና ያት ስገምት የጦር መሳሪያ መርጧል። የህይወቴ ህይወትን ጣዕመ ዜማ አንድ ሁለት ደብል በኔው ሂሳብ ገጨና፣ የሕይወቴ ህይወት አንቺ በመሆንሽ ማለት ጀመረ። ዘፈነ። መድረክ ላይ እንዲህ ሲዘፍን ሰምቼ አላውቅ። አለቀ። እኔና ልጅቷ ተለያየን። ከጥላሁን ጋር የሆኑትን ሆኑ አለኝ መስፍን። አይ ጋሽ መስፍን፣ አይ ጥላሁን ሲል ትዝታውን ነብይ መኮንን አካፍሏል። ክቡር ዶክተር አርቲስት ጥላሁን ገሠሠና የታህሳሱ 1953 ዓ.ም መፈንቅለ መፈንቅለ መንግስት ታሪክ አሁን ቀጥሎ እናቀርብላችኋለን። የመፈንቅለ መንግስት ሙከራው በተካሄደ በአራተኛው ቀን መሰለኝ ጃንሆይ ጉብኝታቸውን አቋርጠው ወደ አዲስ አበባ ገቡ። አሁን አገር ሰላም ነው አልሁና እኖርበት ወይም በጭንቆኝ ሁኔታውን እከታተልበት ከነበረው ፊት በር እየተባለ ከሚጠራው ሰፈር ወጣሁና አራት ኪሎ አቶ ሻውል ቤት ገባው። ለካ ጦር ሰራዊት ይከታተለኛል። ድንገት ጀርባዬን በሰደፍ ደቅኖ ቀጥል አለኝ። ከዛ ሌሎችም በጥፊ በርግጫ እያዳፉ እንዲያውም የሌለኝን ማዕረግ ሁሉ እየሰጡኝ የኛ መቶ አለቃ የሾሙህ የሸለሙህ ጃንዋይ መጥቷል፣ ምን ይዋጥ? አንት ከሃዲ ለሰንደቅ ዓላማህና ለንጉሰህ የገባሁን ቃል በልተ መንግስት ልትገለብጥ ሞከርህ አይደል? አሳሬን ያሳዩኝ ጀመር። መልስ ለመስጠትና መቶ አለቃ ቀርቶ ወታደር አይደለሁም ሲቪል ነኝ ብዬ ለመናገር እንኳ ፋታ አልሰጡኝም። ቁም ስቅሌን አሳዩኝ። በዚህ አይነት ሁኔታ መከራዬን እያሳዩ ወስደው አሁን ሸራተን አዲስ ወደ ተሠራበት አካባቢ ከነበረ ሽንት ቤት ውስጥ አስገቡኝ። እውነት ለመናገር ያን ሁሉ መከራ ከማየት ያን ዕለት ብሞት መርጥ ነበር። አንዴ በርግጫ ሊያውም በወታደር ጫማ፣ እንደ ገና በጥፊ እንደ ገና በቆመጥ፣ ኧረ ስንቱ ይነገራል እና እንዲህ እንዳውድማ ላይ ገብስ ሲወቁኝ ውለው፣ ሽንት ቤት ከዘጉብኝ ከተወሰነ ሰዓት በኋላ አራተኛ ክፍለ ጦር ወሰዱኝ። እዚያስ ደርስ የያዙኝ ወታደሮች በኩርንችት ጫማ እስከሚበቃቸው ከወቀሩኝ በኋላ ለዘቦች አስረከቡኝ። ሰውን እንደ ባብ መቀጥቀጥ በሕግ የተፈቀደ እስኪመስል ድረስ የአራተኛ ክፍለ ጦር ወታደሮችም መፈጠሬን እስክጠላ ገረፉኝ። ኧረ ገረፉኝ የሚለው ቃል አይገልጸውም። ሕሊና ያለው ሰው በመሰሉ ላይ ፈጽመዋል ተብሎ የማይታሰበውን የጭካኔ እርምጃ ወሰዱብኝ። ሲል ክቡር ዶክተር አርቲስት ጥላሁን ገሰሰ የ1953ቱ የታህሳስ ግርግር ጊዜ የገጠመውን ስቃይ አካፍሎ ነበረ። አሁን ደግሞ አንጋፋው ድምፃዊ ጥላሁን ገሰሰን ቀድሞ የተረዱት ስለ አንጋፋው ስለ ሁለ ገቡ የጥበብ ሰው ግርማ ብስራት እናውጋችሁ። ከሙያቸው ጋር በተያያዘ ከኢዮኤል ዮሐንስ ጋር ጉዞ ላይ ናቸው። ኢዮኤል ማለት ሌላኛው ሁለ ሁለገብ የቲያትርና የሙዚቃ ባለሙያ ነው። ብቻ ወሊሶ ሲደርሱ አንድ ልጅ ይጠጋቸውና ውሰዱኝ ውሰዱኝ እያለ ይማጸናቸዋል። ግርማ ብስራትም ባይናቸው እየገመገሙት ምን ትችላለህ? ትዘፍናለህ? ይሉታል። እዛው ባሉበት ያዜምላቸዋል። ግርማ ወደ ኢዩኤል ዞር ብለው ይህን ልጅ እንውሰደው ይላሉ። አሁን ወደ ጅማ እየሄድን ስለሆነ ስንመለስ እንወስደዋለን ይላሉ ኢዩኤል የጅማ ሥራቸውን አጠናቀው ወደ ወሊሶ ይመለሳሉ፣ ልጁን ሊወስዱት ትንሹ ጥሌ የት ይገኝ የለም። ቢፈልጉት ቢያስፈልጉት የዋ ሽታ ሆነ። ተስፋ ቈርጠውም ወደ አዲስ አበባ ገሰገሱ። በሄዱ በሁለት ሦስተኛው ቀን አካባቢ ትንሹ ጥሌ ሃገር ፍቅር ከች አለ። ለካንስ ከወሊሶ ጠፍቶ አዲስ አበባ ገብቷል። ትንሹ ጥሌ አንጋፋ እንደሚሆን የገመቱት ሙያተኞች በከፍተኛ ደሞዝ ማለትም በድፍን 30 ብር ቀጠሩት። ጥሌ የሀገር ፍቅር ድምፃ የሆኖ ጉሮሮን በብቃት አሟሸ። ለዚህም ቀድሞ የመለመሉት ግርማ ብስራት ሊመሰገኑ ይገባል፣ ጥላውንን ስላገኙልንም፣ እሳቸውም ላበረከቱት የጥበብ ሥራ በእውነቱ ሁለገብ የጥበብ ሰው ግርማ ብስራት ሊመሰገኑ ይገባል። ዘከሪያ መሀመድ ስለ ታላቁ የሙዚቃ ሰው ጥላውን ገሰሰ ምርጥ መጽሐፍ አበርክቶልናል። ዘካርያ መሐመድ ለረዥም ዓመታት በጋዜጠኝነት የሠራ ባለሙያ ሲሆን የጥላሁን ገሰሰ የሕይወት ታሪክን በጥልቅ የዳሰሰ ጥላሁን ገሰሰ የሕይወቱ ታሪክና ሚስጥር የተሰኘ ተነባቢ መጽሐፍ አሳትሟል። ከዛ መጽሐፍ ላይ ስለ ጥላሁን ታሪክ የተወሰነውን እንንገራችሁ። ፋሽስት ኢጣሊያ ኢትዮጵያን ወራ የቆየችባቸው ዓመታት እና የ1932 ክረምት አልፈው የነጻነት ብስራት በተሰማበት ዓመት በወሊሶ አውራጃ ጎሮ ወረዳ ሶየማ ቀበሌ መስከረም 17 ቀን 1933 ከቀኑ በ10 ሰዓት ወይዘሮ ጌጤነሽ ወይንም ጉርሙ ኢጣአ ወንድ ልጅ ተገላገለች። ሕፃኑ አንድ ዓመት ሲሞላው ከቤተሰቡ ጋር ቅርበት በነበራቸው ቀኛ ዝማች መኮንን መሸሻ አማካኝነት በወሊሶ ከተማ ማርያም ቤተክርስቲያን ተጠመቀ። በዚህም ጊዜ ቀኛ ዝማች መኮንን ጥላሁን ብለው ስማወጡለት ይላል። እንደተወለደ አያቱ ወይዘሮ ነጌ የወጡለት ስም ደገፋ ነበረ። ጌጤነሽ በሶየማ በወጉ ከታረሰች በኋላ ከባለቤቷ አቶ ገሠሠ ወልደ ኪዳን ጋር የእናቷ የወይዘሮ ነጌ አብደላ ሌላ እርስት ወደሚገኝበት አመያ ልጃቸውን ይዘው በመሄድ በዚያ መኖር ጀመሩ። ለአምስት ዓመታት አብሮ ከኖሩ በኋላ ግን በ1938 ወይዘሮ ጌጤነሽ በጊዜው ወዴት እንደሆነ ወዳልታወቀ ስፍራ ጠፋች። አቶ ገሰሰ በበኩሉ በአምያ ለመሰረተው ኑሮ ምክንያት የሆነችው ባለቤቱ ጥላው ከሄደሽ በኋላ በወይዘሮ ወይዘሮ ነገሄ እርስት ላይ መቆየትን ስላልወደደ ይመስላል ሕፃኑን ላያቱ ትቶ እርሱም በጊዜው ወዳልታወቀ ስፍራ ኮበለለ። በ1939 ጥላውን በቀኛዝማች መኮንን ጥያቄና በአቶ ፈይሳ ምክር ወሊሶ ከተማ በሚገኘው ራስ ጎበና ዳጨው ትምህርት ቤት እንዲገባ ተደረገ። አያቱ ወይዘሮ ነገም ለእርሱ ሲሉ በወሊሶ ቤት ተከራይተው መኖር ጀመሩ። የወላጆቹ እርሱን ጥለው መጥፋት ሳይፈጥርበት እንዳልቀረ ከሚገመተው የመተው አበንድመንት ትኩረት የመነፈግ አልያም የብቸኝነት ስሜት ጋር ሲታገል ከመቆዘም ይልቅ ወደ እንጉርጉሮ ያደላ ነበር። በራስ ጎበና ትምህርት ቤት ተማሪ ሳለ ሆያ ሆዬ የሚሉትን በማየትና ጠላታችን ወደቀ ፍጹም ጠፋ መሶሎኒ የምትለዋን መዝሙር በማዳመጥ አጥንቶ ይዘምር ነበር ይህን ያዩት የትምህርት ቤቱ ዲሬክተር ሱዳናዊው ሚስተር ሸዳድ በአድናቆት አበረታቱት ወንድማቸው ማህሙድ ሳንሁሪም ቤቱ እየወሰደ በሸክላ የተቀረጹ ዘፈኖችን አስደመጠው የሰማውን በቃሉ ይዞ ማንጎራጎር ስራ ሆነ ከሙዚቃ ጋር ተዋወቀ በቤተሰባዊ ሰባዊ ህይወቱ ላይ የተከሰተው ነገር እንኳንስ ድምፅን ከፍ አድርገው ለሰው ሊነግሩት በአእምሮ ሲያሰላስሉት ስሜትን የሚጎዳና ተስፋ የሚያጨልም ነበር። ነገር ግን በዚህ የተጐዳ ስሜት አንገቱን ደፍቶ እንዳይቀር አንደበቱን ለጎሞ በሐዘን እንዳይኮማተር ጮክ ብሎ ቢዘምርበት አድማጭ የሚስብ ከእድሜ እኩዮቹ ጋር ሆያ ሆየ ቢጨፍር ለመሪነት የሚያበቃ በልበ ሙሉነት ሰው ፊት ቆሞ ቢያዜም የሰዎችን ቀልብ የሚጠራ ውብ ድምጽን ፈጣሪ ሰጠው። ጥላሁን ይህን ተፈጥሯዊ ጸጋ በታላቅ ፍቅር ተቀበለ። የአምስት ዓመት ሕፃን ሳለ ድንገት የጠፋችው ወላጅ እናት ወይዘሮ ጌጤነሽ ከአምስት ዓመታት በኋላ አዲስ አበባ ውስጥ ተገኘች። በዚህም ምክንያት ከእናቱ ጋር እንዲገናኝ ተብሎ ለመጀመሪያ ጊዜ በ1943 ወደ አዲስ አበባ መጣ። ከእናቱ ጋር ከተገናኘ በኋላ ትምህርቱን ይቀጥል ዘንድ ወሊሶ እንዲመለስ ቢደረግም ልቡ ወደ አዲስ አበባ የሸፈተበት ጥላሁን ከሁለት ያልተሳኩ ሙከራዎች በኋላ በ1944 አዲስ አበባ ጠቅልሎ ገባ። አዲስ አበባ ከመጣ በኋላ የድምፃዊነት ሕይወቱን በይፋ የጀምር ዘንድ በ1947 ሀገር ፍቅር ማኅበር ተቀጠረ። በሀገረ ሰብ የሙዚቃ ቡድኖች በተዋቀረው የሀገር ፍቅር ቆይታው ከኢትዮጵያ ሙዚቃ መሠረታዊ ቅኝቶች ጋር ለመተዋወቅ ዕድል አግኝቷል። የጥላሁን ገሰሰ ተፈጥሮአዊ ክህሎት ፍንትው ብሎ መውጣት የቻለው ግን በ1949 በክብር ዘበኛ ኦርኬስትራ ከተቀጠረ በኋላ ነው። ከ1950ዎቹ የመጀመሪያ ዓመታት ጀምሮ እስከ 1960ዎቹ አጋማሽ ድረስ ጥላውን በክብር ዘበኛ ኦርኬስትራ አጃቢነት አያሌ ድንቅ ዘፈኖችን ተጫውቷል። ንጉሣዊው ሥርዓት ወድቆ በወታደራዊው ደርግ ዘመን ኦርኬስትራው የአንደኛ ክፍለ ጦር ወይም የማዕከላዊ እዝ የሙዚቃ ባንድ ከተባለ በኋላም ጥላውን የባንዱ ኮከብ ድምፃዊ ሆኖ እስከ 1970ዎቹ መጨረሻ ድረስ ዘልቋል። በረዥሙ የሙያ ዘመኑ ጥላውን ከክብር ዘበኛ ማዕከላይ እዝ በተጨማሪ በተለያዩ ኦርኬስትራዎችና ባንዶች ታጅቦ ዘፍኗል። ለአራት አስርተ ዓመታት በዘለቀ የሙያ ህይወቱ ጥላውን የተጫወታቸው ዜማዎች የየዘመኑ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ሁነቶች ማህደር ለመሆን በቅቷል። በ1950 እና በ1960ዎቹ የመጀመሪያ አጋማሽ ከክቡር ዘበኛ ጋር የተጫወታቸው ዘፈኖች ውበት፣ ለዛና ጣዕማቸውን እንደተጠበቀ ሆኖ ፍቅርን ከመስበክ ባሻገር ማህበረሰብን ወደ ማስተማር የሚያደሉ ነበሩ። በዘመነ ደርግ ጥላሁን ብዙ የፍቅር ዜማዎችን ከመጫወቱ በተጨማሪ የዚያኑ ያህል የበዙ ሀገራዊነት የሚጎላባቸው ዘፈኖችም ተጫውቷል። እርግጥ በወቅቱ ሀገሪቱ በእርስ በርስ ጦርነት ውስጥ እንደነበረች በማሰብ ዘፈኖቹን ሀገራዊ ከማለት ይልቅ የደርግ መንግሥት ጦረኛ ፖሊሲ ነጸብራቅ ነበሩ የሚሉ አሉ። ይህ አስተያየት መሠረተ ቢስ የሚባል አይደለም። በቴሌቪዥን ከተቀረጹ የጥላሁን ድንቅ ዘፈኖች ቀይ ሸሚዝ ለብሶ በልዩ ተመስጦ ለወሬ የማይመች የሚሰኘውን ዘፈን ሲጫወት የሚታይበት በሚሊዮኖች ትውስታ ውስጥ የቀረ ነው። በሱዳን የቴሌቪዥን ጣቢያ የተቀረጸው ይህ ዘፈን ዜማው ለሱዳናውያን እንግዳ ካለመሆኑም በላይ ጥላሁን አረብኛም አጥንቶ በሁለት ቋንቋ በልዩ ስሜት ስለተጫወተው በጎረቤት ሱዳን ጭምር ተወዳጅነትን አትርፏል። ጥላሁን የኢትዮጵያና የሱዳን ወዳጅነትን የሚያጎለብት ጤና ይስጥልኝ የሚል ዘፈንም አረብኛ ቀላቅሎ ዘፍኗል። ለወላጆቹ ብቸኛ ልጅ ሆኖ በህዝብ ውስጥ የኖረው ጥላሁን አሁን ሀገሩ ኢትዮጵያን የወላጆቹ ምትክ የኢትዮጵያን ህዝብ ደግሞ ወንድምና እህቶቹ አድርጎ የሚያስብ የኔ ሀብት የኢትዮጵያ ህዝብ ነው የሚል ልባዊ እምነቱን ባገኘ አጋጣሚ ሁሉ የሚናገር ሰው ነበር። ጥላሁን በሚያዝያ ወር 1985 አንገቱ ላይ በስለት የመወጋት አደጋ ደርሶበት ነበር። ነገር ግን ይህ በድምፃዊነት ከመቀጠል አላገደውም። ጥላሁን ከ1990 ዎቹ የመጨረሻ ዓመታት ጀምሮ ለድምፃዊነት ዘመኑ የመጨረሻውን አልበም ለሕዝብ በምርቃት መልክ ማቅረብ ፍላጎቱ ነበር። ይህም ፍላጎቱን ከሞላ ጎደል ቆሜ ልመርቅሽ በተሰኘው አልበሙ እውን አድርጎታል። በሀገር ፍቅር ማኅበር ጥላ ከለላይ ኢትዮጵያ ሀገሬን። በዘመነ አፄ ኃይለ ሥላሴ ሥርዓት ወቅት የጥላሁን ገሰሰ ወላጅ እናት በሰው እጅ በሽጉጥ ተገድለዋል። ይህን ወንጀለኛ ለማግኘት ጥላሁን ገሰሰ ብዙ አተተ። የእናቱ ገዳይ ይገኝበታል ተብሎ የሚታሰብበት ስፍራ ሁሉ አሰሰ፣ ግን አልሆነም። ጥላሁንም የህይወት ታሪኩን በሚገልጸው መጽሐፍ ውስጥ እንዲህ ይላል። እናቴ የተቀበረችው ቀጨኔ መዳን ያለም ቤተ ክርስቲያን ነው። በእውነቱ የእናቴ በሰው እጅ መገደል እንደ እብድ አደረገኝ። የእናቴን ገዳይ ለማግኘት ሶስት አራት አመታትን ወስዶብኛል። እዚህ ቦታ በዚህ ሰፈር ታየ ሲባል እዚያ ሄጄ ሳደፍጥ ከዚያ ተነሥቶ ሄዷል ሲባል፣ ወደ ተባለበት ቦታ በመሄድ ሲንከራተት ጠላቴን በጭራሽ ላገኙ አልቻልኩም። ጥላሁን ገሰሰ የእናቱን ገዳይ በመፈለግ ብዙ መከራ ደርሶበታል። ገዳዩን በመፈለግ ሲባዝን በትዳር ውስጥ ክፍተት በመፈጠሩ የመጀመሪያ ባለቤቱ የሆነችውንና በጣም ከሚወዳት ከወይዘሮ አስራት አለሙ ጋር የነበረው ትዳር እንዲፈርስ ምክንያት ሆኗል። የእናቱን ገዳይ ይዞ ህግ ፊት የሚያቀርብለት አካላቶ ጥላሁን ገሰሰ እንደ ተቆጫ አልፏል። ከዚህ በኋላ ደግሞ ጥላሁን ገሰሰ ላይ ከመጡት አደጋዎች በዋናነት የሚጠቀሰው የ1985 ዓ.ም አንገቱን በስለት ቆርጦ ለመግደል የተደረገው እጅግ ዘግናኝ ክስተት ነው። በኢትዮጵያ የወንጀል ታሪክ ውስጥ እንቁቅልሽ ሆኖ እስከ ዛሬ ድረስ ተሸፋፍኖ የኖረ አደጋ ነው። ጥላሁን ገሰሰን ማን ነው አንገቱ ላይ በስለት የቆረጠው? እንቁቅልሹ ይሄ ነው። ጥላሁን ገሰሰ ራሱ መናገር አልፈለገም? ሆዲፍቼው ብሎት ለምን ይህ በጥላሁን ገሰሰ አንገት ላይ የደረሰው አደጋ ይፋ ባለመሆኑ ጉዳዩ ለብዙ ሐሜታዎች ክፍቶ ሆኖ ኖረ። የጥላሁን ገሰሰን የህይወት ታሪክ የሚያወሳው መጽሐፍ መሰናዘሪያ ጋዜጣን ጠቅሶ በተለይም አደጋው እንደደረሰ ጥላሁንን ሲያክሙት ከነበሩት ባለሙያዎች መካከል ዶክተር ባዘዘው ባይለየኝ የተናገሩትን በሚከተለው መልኩ አቅርቧል። ጥላሁንን ከምሽቱ 12 ተኩል ላይ ሰዎች በአምቡላንስ ሆስፒታላችን ድረስ ይዘውት መጡ። በጆሮ አካባቢ ደም ይፈሰው ነበር በተጨማሪም በአየር ቧንቧ ማለትም ማንቁርቱ ላይ ተቆርጦ ደም ይፈሰው ስለነበር ባደረግንለት የመጀመሪያ እርዳታ ደሙን አቆምን። በጎን በኩል በስለቱ የደረሰው ጉዳት ጉበቱን አግኝቶታል። ግራ እጁ ላይ ያለው የደም ስር ከባድ ጉዳት ደርሶበት የነበረና በጠቅላላውም ሁለት ሰዓት የፈጀ የቀዶ ጥገና ህክምና ተደርጎለታል። በመተንፈሻ አካሉ በደረሰበት ጉዳት ምክንያት ቁስሉ እስኪድን ድረስ ጊዜያዊ የመተንፈሻ መሳሪያ ተደርጎለት የሚተነፍሰው በዚያው ነበር እንደ ማንኛውም ሰው መተንፈስ አይችልም። አንድ ሰው ራሱን አንድ ቦታ ላይ ሊወጋ ይችላል፣ ሶስት ቦታ ላይ ራሱን አቆሰለ ማለት ይከብዳል፣ ድፍረቱም አቅሙም አይኖረውም በሚል ሐሳቡን ሰጥቷል። በተለይ ጥላሁን ገሰሰ ራሱን ነው የገደለው ለሚሉ አስተያየት ሰጪዎች ምላሽ የሰጠበት ንግግር ነበር። ታዲያ ማን ነው አደጋ ያደረሰበት? የጥላሁን ገሰሰን እናት የገደለው አልታወቀ። ጥላሁን ገሰሰን አንገቱን በስለት የቆረጠው አልታወቀ። ምንድነው ጉዱ? ሌላው አስገራሚና አሳዛኙ ጉዳይ ደግሞ የጥላሁን ገሰሰ ሞት ነው። ያንን የሚያክል የኢትዮጵያ የሙዚቃ ንጉስ እንደዋዛ ሞተ ሲባል በእጅጉ ያስደነግጣል፣ ይቆጫል። ድንገት ከአሜሪካን አገር ወደ አገሩ ኢትዮጵያ የመጣው ጥላሁን ገሰሰ ማታ በቤቱ ውስጥ ታመመ። ባለቤቱና ቤተሰባቸው በድንጋጤ ይዘውት ወደ አንድ የግል ሆስፒታል ሄዱ። እዚያም እንደደረሱ የኢትዮጵያ ሙዚቃ ንጉስ ተገቢውን ሕክምና ለማግኘቱን ባለቤቱ ደጋግሞ ተናግሯል። በጥላሁን ገሠሠ የሕይወት ታሪክ ውስጥ የሚከተለው ተጽፏል። ሰው ታሞብናል፣ እባካችሁ ዶክተር ጥሩልን አለቻቸው እጅግ በተጣደፈው ሁኔታ። ድምፅ ሰምተው ከመጡት ሰዎች መካከል አንዱ መጀመሪያ ካርድ አውጡና ነርሷት የው አለ። በተረጋጋ ስሜት እባካችሁ፣ ጥላሁን ገሰሰ ነው፣ በጣም አስቸኳይ እርዳታ ያስፈልገዋል። አለች ቶሎ እንዲረዱላት እየተንሰፈሰፈች። ደንገጥ ብሎ እንኳ ከልቡ የሚሰማ ታጣች። ወይዘሮ ሮማን መላቅጡ ጠፍቶባት አይኖቿ ከወዲያ ወዲህ ሲዋትቱ ከወደ ጥግ በኩል የቆመ አንድ ዊልቼር አይታ ሄደች። እየገፋች ስታመጣው ያዩዋት ጥበቃ አብረው ወደ መኪናው አጋፏት። ጥላሁንን ከመኪናው አውርደው ተሽከርካሪ ወንበር ላይ ያስቀመጡት፣ ጥላሁንም ቁርጥ ቁርጥ ባለ ትንፋሽ እባክ ዶክተርዬ ተንፍሼ ልሙት የምተነፍስበት ነገር አድርግልኝ በማለት የመማፀኛ ቃል ወርወር ያደርጋል። ሐኪሙ በዝግታ መጥቶ አጠገባቸው ቆም አለና ጥላሁን የተቀመጠበትን ዊልቸር ከወይዘሮ ሮማን በመውሰድ እዚያው በዚያው በክሊኒኩ ኮሪደር ላይ ወደፊትና ነው ወደ ኋላ እየገፋ በዝምታ ተመለከተው። ወይዘሮ ሮማን ስለ ሕመሙ ስትነግረው በቀዘቀዘ ደንታቢስ ስሜት ያያታል። ያ ጎልቶ የሚታይ የድንጋጤዋ ስሜት ፊት ለፊቱ ያለው የሕመምተኛው ቅዝታ ቅንጣት ያህል ርኅራህ ያሳደረበት በማይመስል ስሜት ረባካችሁ አንድ ነገር አድርጉለት፣ ምን ነው ዝም አላችሁ? አለች። እረ ባካችሁ እርዱልኝ አለች። አጠገቧ የቆመውን ሐኪም ዶክተርዬ፣ መተንፈሳ ቃተኝ፣ ትንሽ የምተነፍስበት ኦክስጅን አድርግልኝ፣ ተንፍሼ ልሙት እያለ ሲማጸን፣ ሌላ ሐኪም ደርሶ አስም አለበት እንዴ አለ። ኋላኛውም እንደፊተኛው ሐኪም ርህራሄ ባጣ ስሜት አስም ሳይሆን የልብ ህመም አለበት አለች። ወይዘሮ ሮማን ፈጠን ብላ እንግዲህ ያው ጎተራ አካባቢ የልብ ህክምና የሚሰጥበት ኢንተርናሽናል ሆስፒታል ስላለ ወደዚያ ይዘሹ ይጂ ብለዋት መልሷን ሳይጠብቁ ትተዋቸው ወደ ጉዳያቸው ተመለሱ። ይህ ከገጽ 116 እስከ 170 በመጽሐፉ የተጻፈ ታሪክ እውነት ከሆነ ለጥላሁን ገሰሰ ሞት አንዱ ምክንያት ሊሆን ነው። የጥላሁን ገሰሰ ባለቤትና ቤተሰቦች የልብ ህክምና የሚሰጥበትን ሆስፒታል ቢፈልጉ ያጡታል። ከዚያም ጎተር አካባቢ ወዳለው ሰናይ ክሊኒክ ይደርሳሉ። እዚያም እንደ አንድ የህክምና ተቋም ተገቢውን እርዳታ እንዳላገኙ ተገልጿል። ጥላሁን ገሰሰ ኦክሲጅን እያለ የፈለገውን ኦክስጅን ሳያገኝ ማለፉን በጽሑፉ ተገልጿል። እንደ ባለቤቱ ገለጻ በሁለተኛውም ሐኪም ቤት ውስጥ ተገቢውን የሕክምና አገልግሎት ጥላሁን ገሰሰ አላገኘም። በአጠቃላይ ጥላሁን ገሰሰ የእናቱን ገዳይ አላወቀም። ሕግም የእናቱን ገዳይ አግኝቶ ተገቢውን ውሳኔ አልሰጠለትም። ከዚህ ሌላም አንገቱ ላይ በስለት የደረሰበት አደጋ እስከ ዛሬ ድረስ ሚስጥር ሆኖ ኖሯል። ይባስ ብሎ ደግሞ ዶክተርዬ፣ መተንፈስ አቃተኝ፣ ትንሽ የምተነፍስበት ኦክስጅን አድርግልኝ፣ ተንፍሼ ልሙት እያለ እጅግ ባሳዛኝ ተማጽኖ እርዳታ ሳይደረግለት እንዳለፈ ይነገራል። በዚህ ጉዳይ የጥላሁን ገሰሰ አደጋዎችና ሞቱ እንቆቅልሽ ሆኖ ይኖራሉ ስትል ቅድስታ ባተ በጽሁፏ ትጠይቃለች። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በጥበብ ነበር መሰናዶ የጥላሁን ገሰሰን የልደት ቀን በማስመልከት ያዘጋጀነው መሰናዶ ያደመጣችሁትን ይመስል ነበረ። ስለተከታተላችሁን ከልብ አድርገን እናመሰግናለን። ታላቁ የጥበብ ሰው ክቡር ዶክተር ጥላሁን ገሰሰ እንኳን ተወለድ ክልንና እንኳን ያንን ሁሉ ተዝቆ የማያልቅ የጥበብ ስራህን አበረከት ክልን መልካም ልደት። አድማጮቻችን በሌላ የጥበብ ነበር መሰናዶ እስክንገናኝ ለዛሬ በዚሁ እንሰናበታለን። ለሁላችሁም መልካም በዓል እንደሆንላችሁ ምኞታችን ነው።